የደረስኩበት ድምዳሜም ይህን ይመስላል። በጣም አሳፋሪ ነው። ሙስሊም ወንዶችና ሴቶች የት ገቡ? አማኝ ወንዶችና ሴቶች የት አሉ? እውነተኛ እምነት ያላቸውን ወንዶችና ሴቶችን ምን ዋጣቸው? ጸዋሚ ወንዶችና ሴቶችስ ዱካቸው የት ነው? ልዕልና የተገባውን አላህን አምላኪ ወንዶችና ሴቶች እምን ገቡ? የህች አጭር ሕይወት በዕርባነ ቢስና መናኛ ድርጊቶች መባከን አለባት። ከአንድ በላይ ህይወት አለሸነ ሞት እንደማይነካሽ ከአላህ ቃል ተገብቶልሻል። አላህ በፍጹም አይደለም። እነዚህ የህልም እንጀራዎች ናቸው። እራስሽን ገምግሚና አዲስ ዕቅድ አውጪ። በመድህኑ መርከብ ለመሳፈርም በሚገባ ጣሪ። ውበትሽ የፀሐይ ድምቀት ያስነቃል። በስነ ምግባርም ከሚስክ ሽቱ ይበልጥ ውድንሽ ጨዋነትሽ የጨረቃን ብርሃን ያጨልማል የእዝነትሽም ፋይዳ የዝናብን ጥቅም ያስከነዳል ስለዚህ ውበትሽን በእምነት ሰላምሽን በልብ እርጋታ ክብርሽንም በሒጃብ ጠብቂ አስታውሺ የአንቺ ጌጥ ወርቅ አይደለም ብርም እንቁም አይደለም ይልቁንም መዋቢያዎችሽ ሁለት የፈጅር ሰላት ረካዎች ለአላህ ብለሽ ስትጾሚ የሚሰማሽ የውሃ ጥም፣ ከአላህ ውጪ ለሌላ አካል ሳታሳውቂ የምትሰጪው ምጽዋት፣ ስለ ኀጢአትሽ ቃጠሎ ያፈሰሽው ትኩስ እምባ፣ ለአላህ ታዛዥ ከመሆን የመነጨ ረዥም ስጁድና መጥፎ ሥራ የመሥራት ዝንባሌ ሲከሰት ለአላህ የምታሳየው እፍረትና ክብር ናቸው። ምን ለእግርሽ ጫማ ባይኖረሽም እንኳ ከዓለም አንደኛ ቆንጆ ነሽና ራስሽን በተቅዋ ልብስ ሸፍኝ። የምግባረ ብልሹ ሴቶች ብልጭልጭ ሕይወት አያታልሽ፣ ምክንያቱም እነርሱ የጀሃነም ማገዶች ናቸውና። አንቺ እውነተኛ ሙስሊም፣ አንቺ ሰርክ ወደ አላህ ስብሓነሁ ወተዓላ በንስሓ የምትመለሺ አማኝ፣ ድንጋይ ሲወረወረበት አጸፋውን ከመመለስ ይልቅ ፍሬዎቹን እንደሚያረግፈው የቴምር ዛፍ ሁኚ። የቴምር ዘንባባ ክረምት ከበጋ አረንጓዴ ነው። ፋይዳውም ብዙ ነው። ለማይረቡ ነገሮች ራስሽን አታዋርጂ። ጨዋነትና ክብርሽን የሚነኩ ነገሮችንም ናቂ። ንግግርሽ አላህን ማስታወስ፣ እይታሽ ትምህርት የምትቀስሚበት፣ ዝምታሽ ማስተንተንነት ይሁን። ይህ ሲሆን ደስታና የህሊና እርካታ ታገኛለሽ። ወላሂ በሰዎች ዘንድ ያለሽ ተቀባይነት ይጨምራል። ሰዎች ያወድሱሻል። ዱዓም ያደርጉልሻል። አላህም በበኩሉ የጥላቻን ደመና ካንቺ ያስወግዳል፣ ከፍርሃት ከድብርትና ከዱካክ ነፃ ያደርግሻል። ወደ እንቅልፍሽ ስትሄጂ ምዕመናን ዱዓ እያደረጉልሽ መሆኑን እርግጠኛ ልትሆኚ ትችያለሽ። ከእንቅልፍሽ ስትነቂም ውዳሴያቸው አይለይሽም። ያን ጊዜ ደስታ በባንክ ብዙ ገንዘብ በማጠራቀም ሳይሆን አላህን በመገዛት እንደሚገኝ አለዚያም አዳዲስ ልብሶችን በመቀያየርና የሰዎች አገልጋይ በመሆን ሳይሆን ለአላህ ትዕዛዝ በማጥር ብቻ ሊገኝ እንደሚችል ይገባሻል። ከክርክርና ሊከሰቱ ስለማይችሉ ነገሮች መወያየትን አቁሚ። ለምን ቢባል የሚያተርፉልሽ ስጋትና ብስጭትን ብቻ ነው። የተለያየ አቋም ሊወስዱባቸው በሚችሉ ነገሮች ላይ ሰዎችን ለማሳመን አትሞክሪ። ከዚህ ይልቅ እንዲያምኑ ሳታስገድጂ ሳታበሳጭና ጫና ሳታደርጊ የራስሽን አቋም ለማሳወቅ ብቻ ጣሪ። ሌሎችን ለመተቸትና ሐሳባቸውን ለማጣጣል እንዳይዳዳሽ፣ የኋላ ኋላ ሰዎቹ የተሳሳተ አመለካከት ይይዙብሽና ሐፍረት ይሰማሻል። መናገር የምትፈልጊውን ነገር በርኅራሄና በለዘብታ አስረጂ። ይህም በእነሱ ላይ ተጽዕኖ ማሳረፍና ያንቺን አቋም እንዲጋሩ ለማድረግ ያስችልሻል። ይህም ብቻ ሳይሆን ጭንቀትና ስጋት ሌሎችን ወደ ማማትና ወደ ማንኳሰስ ይመሩሻል። ይህም ከአላህ የምታገኘውን ምንዳ አሳጥቶ በወንጀል የሚመዘገብብሽ በመሆኑ የእምሮ ሰላምሽን ታጫለሽ። እናም የራስሽን ግድፈቶች ለማረም ትኩረት ስጪ። የሌሎችን ሕጸጾች ደግሞ ችላበይ።